2010 መጨረሻና የ2011 የመጀመሪያ ወራት አዲስ አበባና አስመራ ፍቅር መሳይ ጥላቻ እያዘመሩ ነበር። የቦሌ መንገዶች ኢሱ እንኳን ወደ አገርህ መጣህ በሚሉ ምዕመናን የተሞሉ ነበሩ። የሐርነት ጎዳና ቄጠማ በሚበትኑ እናቶች ተወሮ ነበር። ጎንደር ጃኑ ለብሶ ኢሳያስ ሆያድነን የሚል መፈክር ሰቅሎ ኢሱ ኢሱ የሚለውን ዝማሬ ጮክ ብሎ ያሰማ ነበር። የምጽዋ መንገድ በለስ በሚበሉ መሪዎች ክረምቱ በጋ መስሎት ነበር። የኢዩ በልዩ ቤተ መንግስት አብይና ኢሳያስን ቀለበት ያስጠልቅ ነበር። የአድሃሎ ግቢ አምባሻ ያቋርስ፣ ቆሎ ያጓርስ ነበር። በእርግጥም የብልጽግናና የሻቢ አለቆች አፈራ ይንካህ፣ አይንፈስብህ የሚያስብል መወዳጀት ውስጥ ነበሩ። አብይ ከቻይና መልስ አዲስ አበባ ከማረፍ ይልቅ አስመራ መውረድ ይቀ ናቸው ነበር። በኢትዮጵያ አዲስ ዓመት ዋዜማ የኢትዮጵያው ጠቅላይ ሚኒስትር የሙዚቃ ክሊፕ እንደሚቀርጽ ዘፋኝ የኢሳያስን እጅ እየጎተቱ በምጽዋና አሰብ የባህር ዳርቻዎች ሲራመዱ በኢቲቪና ፋና ይታዩ ነበር። ከዚያ በፊት ግን እኔና ኢሳያስ ተደምረን አሰብን ልንካፈል ነው ብለው በድንገት አውጀዋል። ይህ የሚያመጣውን ጣጣ ይገነዘቡታል ያሳስባቸዋልም ተብሎ አይገመትም። ሆኖም በዚያ ውል የለሽ ፍቅር ጅቡቲ ክፉኛ ደንግጣል ትሰጣለች። መገለሏ የገባት ጅቡቲ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 ወደ ኤርትራ አዙራለች የሚለው ኩርፊያ ነበር። አምባሳደሩ በፓርላማው ፊት እንዲህ አሉ። ኤልሲሲን እናደንቃቸዋለን። ከመጪው ጥር አንስቶ የአፍሪቃ ህብረት ሊቀመንበር በመሆናቸው እኛ ጅቡቲዎች ደስ ብሎናል። ለግብፅ ህዝብና መንግስት መገልገያም አገሬ ጅቡቲ አንድ ሚሊዮን ስኪዌር ኪሎ ሜትር የብስና ባህር ፈቅዳለች። ንግግራቸውን ሲጨርሱ ሞቅ ያለ ጭብጨባ አጀባቸው ብልጽግና ላፈሰሰው ውሃ መመለሻ አልነበረም ያኔ ወለል ብሎ የሚታየው ጦርነት ነበርና ዲፕሎማሲም ፖለቲካም ሃይማኖትም ጎረቤትም ቄስም ሼክም በሙሉ ለጦርነት መዋል አለበት ብሎ ወስኗልና ላይታች የሚልበት ወቅት ነበር እናም ጅቡቲ ኢትዮጵያ እየተወችኝ ነው ለዚያውም ከጠላት ኤርትራ ጋር ወግናለች ብላ አጋር ፍለጋ ተገዳዳሪ ፍለጋ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 አንድ አካል አንድ አምሳል እንደሆነ የሚያደርጋቸው የቤት ስራ ተጠናቋል። ግብፅ ጅቡቲ ገብታ በቀይ ባህር ላይኛው ጫፍ ላይ ትገኝ ዘንድ ውል ፈርማለች። ወደ ተግባራዊ እንቅስቃሴ እየገባች ነው። ለብልጽግናው አገዛዝ ተደጋጋሚ ወንጀል ምስጋና ይሁንና፣ ግብፅ ኢትዮጵያን በሁሉም አቅጣጫ ለመክበብ ያደረገችው ጥረት ሁሉ የተሳካ ሆኗል። ለዘመናት ስትናፍቀው ወደነበረው የሶማሊያ ፖለቲካ ጎትቶ አስገብቷታል። ሱዳን ውስጥ ያላት ውግንና በእነ አሜሪካ ጭምር የሚደገፍና ታወቅ ነው። ኤርትራን ይዛለች። አሁን ደግሞ ከጅቡቲ ጋር ውላ ስራ እየተገበረችው ነው። ይህንን የመሰለ ስኬት የግብፅ መንግስታት ሁሉ በምስራቅ አፍሪካ ታሪካቸው ቀንቷቸው አያውቅም። ምክንያቱም የኢትዮጵያ መንግስታት ሁሉ ካይሮን ከአፍሪቃ ቀንድ ሰፋ ሲልም ከምስራቅ አፍሪካ የማራቅ ስትራቴጂያቸው በዕውቀትና በስሌት የተመራ ደግሞም የተሳካ ነበርና ሳይሰምርላት ኖሯል። ከወራት በፊት የኤርትራውን ኢሳያስ አፈወርቂን ካይሮ ድረስ ጠርተው ቀይ ባህርን የማይጎራበት አገር ወደ ባህሩ ዝር አይልም የሚል ስምምነት ያስፈረሙት ኤልሲሲ ሰሞኑን ጅቡቲ ላይ ደግመውታል። ከአንድ መንፈቅ በፊት የጅቡቲውን ፕሬዚዳንት እጃቸውን ይዘው ቀይ ባህርን የማይጎራበት ባህሩን አያስተዳድርም የሚለውን ስምምነት ያስፈረሙት ሲሲ ወደ ተግባራዊ እንቅስቃሴ ይገባ ዘንድ የትራንስፖርት ሚኒስትራቸውን የአገራቸውን ምክትል ጠቅላይ ሚኒስትር ወደ ጅቡቲ ልከው ያፈራረሙት አምና በዚህ ሰሞን ነበር። በዚህ ሳምንት ደግሞ ሌላ የግብፅ ልዑክ በዚሁ በጅቡቲ ደርሷል። ምክትል ጠቅላይ ሚኒስትሩ በድጋሚ ከመምጣታቸው በፊት ጅቡቲ የገባው ይኸው የግብፅ ልዑክ የካይሮ መንግስት በቀይ ባህር ላይ ስለሚገነባው ወደብ ተነጋግሯል። ይህ የሰሞኑ የአፍሪቃ ቀንድ አጀንዳ ነው። ጅቡቲና ግብፅ የወደብ ልማት ስምምነታቸውን ወደ መተግበር ገቡ። እንዲህ ያለው ድርጊት ይሳካ ዘንድ ኢትዮጵያ ጎረቤቶቿን የያዘችበት ጦረኛ ዲፕሎማሲ በብዙ ግብፅን አግዟል። በወረራ ወደብ እይዛለሁ፣ ትንንሽ ሀገራትን እወራለሁ ብላ መናገር ከጀመረች በኋላ ጎረቤቶቿ ሁሉ ትልቋን ደግሞም የኢትዮጵያ ነባር ጠላት የሆነችውን ግብፅን ወዳጅና አጋር እንዳደርጉ አስገድዷቸዋል። ከሶማሊያ ግዛት እቆርሳለሁ ብሎ ሲነሳ ሞቋዲሾ ካይሮን ከነ ሰራዊቱ አስገባ። ኤርትራን እወራለሁ ሲል በታሪክ ለመጀመሪያ ጊዜ የግብፅ ፕሬዝዳንት አስመራ ድረስ ሄዶ ከጎንሽ ነኝ አለ። ጅቡቲን ትቶ ለኢሳያስ አፈወርቂ ቀለበት ሲያጠልቅ በነበረበት በዚያ ሰሞን በታሪክ ለመጀመሪያ ጊዜ የግብፅ መሪ ጅቡቲ ድረስ ሄዶ እንዲጎበኝ ምክንያት ሆነ። አሁን ደግሞ በቀይ ባህር የላይኛው ጫፍ ላይ ወደብ ይገነባ ዘንድ ፈርዖኖች የሚያስተዳድሩት ወደብ ይሰራ ዘንድ ተግባራዊ እንቅስቃሴ ተጀምሯል። የጅቡቲው ፕሬዚዳንት አብይ ከእኛ እንደ ክሬሚያ ቆርሶ የሚወስደው ግዛት እንደማይኖር ነግሬዋለሁ። የእሱ ፍላጎቱ ሁሉ ወታደራዊ ነው ብለው ለዲአፍሪክ ጋዜጣ ከተናገሩ በኋላ ግብፅን የኢትዮጵያ መመከቻ አድርገው አምጥተዋታል። ይህ ሁሉ የሆነው በግብፅ ነባር ስራና ሴራ ሳይሆን፣ በተለመደው አካሄዷም ሳይሆን ኢትዮጵያን እመራለሁ ብሎ ኢትዮጵያን እያፈረሰ ያለና ዓለም አቀፍ ክብሯን ያራከሰ ስብስብ ስልጣን ላይ ስላለ ነው የሚል አመክንዮ አንድ ሚሊዮን ማስረጃ ይቀርብበታል። ጥቂቶቹንና ድርጊቶቹን ስንጠቅስ የግብፅ ወታደራዊ አውሮፕላኖች ሞቃዲሾ ብቻ ሳይሆን ጅቡቲም ሲያርፉ እናገኛቸዋለን። በእርግጥም ግብፅ ስኬታማውን የዲፕሎማሲ ዘመን በምስራቅ አፍሪካ እያሳለፈች ነው። ሳትወጣና ሳትወርድ ሳትደክምም ኢትዮጵያን ከጎረቤቶቿ ሁሉ እየነጠለች ባይተዋር አድርጋለች። ይህ የግብፅ ፍላጎት የነበረ ግን በኢትዮጵያ መንግስታት የተዋጣለት ምከታ እየተሸነፈና እየተባረረ የነበረ አጀንዳ መሆኑ ሲታወቅ ደግሞ የበለጠ ያስቆጫል። ጅቡቲ በግብፅ ጥላ ስር እንድትሆን ብዙ ከተደከመባቸው የኢትዮጵያ ጎረቤቶች መካከል አንዷ ነች። ለዚህም ብዙ ዶላር ፈሷል፣ ብዙ ሰው ተሰማርቷል፣ አያሌ ሴራ ተሰርቷል። ሁሉንም ያሸነፈችው ግን ኢትዮጵያ ነበረች። በቀዳማዊ ኃይለሥላሴ ዘመን የውጭ ጉዳይ ሚኒስቴር መስሪያ ቤቱ፣ በደርግ ዘመን የደህንነት መስሪያ ቤቱ በንቃት ሰርተው ጅቡቲን ከግብፅ መንጋጋ አላቀዋታል። በኢህአዲግ ዘመን ኡመር ጊሌህ እንኳን ግብፅ ሊማልዱና ሊያስጠጉ ይቅርና ከኢትዮጵያ ጋር የነበራቸው ስትራቴጂካዊ ግንኙነት እንዲሁም መተማመን ይህ አካሄድ ወደ ፖለቲካዊ ውህደት የሚወስደን ይመስላል ብለው በድፍረት እንዲናገሩ ያስገደዳቸው ነበር። በ2010 ዓ.ም ስልጣን የያዘው የብልጽግናው አገዛዝ ግን ጅቡቲን ሳያሳውቅና ሳያማክር ገና ምንም የተጠና ነገር በሌለበት ስለ አሰብን መካፈልና ምጽዋ ወደብ ሲናገር፣ ጅቡቲም የሚጠበቀውን ጨዋታ ለመጀመር ፊቷን ወደ ካይሮ ዙራ በፓርላማ ንግግር የሚያደርጉና የባህር ኪራይ የሚፈቅዱ አምባሳደሯን አሰማራች። አምባሳደሩ በካይሮ ግብፅ ፓርላማ ውስጥ ንግግር ካደረጉ ከጥቂት ወራት በኋላ የግብፅ ወታደራዊ አውሮፕላኖች ጅቡቲ ማረፋቸው ተዘገበ። ምክንያት አድርገው ያቀረቡት ደግሞ የኮሮናን መድኃኒትና መከላከያ ጭነናል የሚል ነበር። በእርግጥ የሚያደርጉት ፖለቲካዊ እንጂ ሰብአዊ አልነበረም። አንድ ጸሐፊ የግብፅ ወታደራዊ አውሮፕላን በአፍሪካ ቀንድ ሰማይ ላይ ከበረረ ፖለቲካዊ እንጂ ስዋዊ ሰበብ የለውም እንዳሉት ሁሉ እንደ ኢጅፕት ኤር ያለ ስመጥር አየር መንገድ ያላት ግብፅ መድኃኒትን የላከችው ግን በአየር ኃይሉ ጀት ነበር።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 ግድብ ላይ ውሃ መያዝ እንዳትችል ይደረግ የሚል መግባባት ላይ ደረሱ። ሲሲና ኡመር ጊሌ በአባይ ወንዝ ላይ ጠብታ እንኳን የማታዋጣው ጅቡቲ ስለ አባይ ወንዝ ምን አገባት የሚለው ጥያቄ እርባና የለውም። ቁም ነገሩ ያለው ለዚህ ሁሉ መናቅ ያበቃን ማን ነው፣ እንዲህ ባለ መልኩ በቅርብም በሩቅም በትንሹም በትልቁም ኢትዮጵያን የሚያህል አገር ያስናቀ ማን ነው የሚለው ላይ ነው። የግብፁ ፕሬዚዳንት በድጋሚ ወደ ጅቡቲ የሄዱት ባለፈው ዓመት መያዝያ ነበር። ያምነው አጀንዳቸው የሕዳሴ ግድብ አልነበረም የአባይ ወንዝም አይደለም። ቀይ ባህር ሆኗል። ይህንን ባህር የማይጎራበት አገር የባህሩ ባለቤት አይሆንም የሚለውን የግብፅን ፕሮፖዛል አንብበው ከፈረሙ በኋላ ኡመር ጊሌህ ጋር በጋራ መግለጫ ሲሰጡ ሲሲ እንዲህ አሉ። ቀይ ባህር እና የኤደን ባህረ ሰላጤን የሚያገናኘውን የባበል ሜንደብን የባህር ወሽመጥ በተመለከተ ሁለታችንም ተነጋግረናል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። እኔና ጊሌ በዚህ የባህር ወሽመጥ የደህንነት ሁኔታው ላይ ተነጋግረን የቀይ ባህርና የኤደን ባሕረ ሰላጤ አስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ ደርሰናል ብለዋል። የቀይ ባህር በጅቡቲ በኤርትራና በየመን የሚገኝ አካባቢ ነው የሚለው የሲሲ ገለጻ እዚህ ውስጥ ኢትዮጵያ ያገባትም እንደማያገባትም ተስማምተናል የሚል መልእክት ያለው ነው። አብይ አህመድ የታጆራ ወደብን ተጠቀመው ብዬ ብሰጠው ጦር ካላሰፈርኩበት አልፈልገውም አለኝ የሚሉት ዑመር ጊሌህ ለፈረንሳዩ ዲ አፍሪክ ሲናገሩ የሩሲያው ፕሬዚዳንት ከዩክሬን ቆርሰው የወሰዷትን የክሪሚያን ግዛት ምሳሌ ያደርጋሉ። እኛ ክሪሚያ አይደለንም አልኩት። አብይ ይህንን ሰምቶኛል በማለትም ያብራራሉ። የግብፁ ፕሬዚዳንት ጅቡቲ ሄደው የጅቡቲም አቻቸው ካይሮ ተጉዘው በሕዳሴ ግድብም ሆነ በቀይ ባህር ጉዳይ ላይ ሲመካከሩ በነበሩባቸው ባለፉት ዓመታት ብልጽግና ደግሞ የአገሩን ሕዝብ እንዴት አድርጎ እንደሚገድልና እንደሚያፈናቅል ሲያሰላ ይውላል። ግብፅ ደግሞ የአዲስ አበባን አገዛዝ የስህተት ዳናዎች፣ የአላዋቂነት ፈለጎች ታውቃቸዋለችና እነሱን ትከተላለች። ሶማሊያ ያስገባት የአዲስ አበባው መሐይምነት አሁን ደግሞ ጅቡቲ ጓዟን ጠቅልላ እንድትገባ አድርጓታል። ኢትዮጵያን ከጎረቤቶቿ ነጥሎ የግብፅ አጋር የማድረጉ ዲፕሎማሲያዊ ስኬት በድል ተጉዟል። ይህ ደግሞ ለኢትዮጵያና ለቀጣዩ ትውልድ ትልቅ ኪሳራ፣ ኢትዮጵያን በጠላቶቿ ማስከበብ ለሚወደው የኦህዴድ ብልጽግና ደግሞ ብስራት ዜና የሆነ ጉዳይ ሆኖለታል። ይህ በምስሉ ላይ የሚታየው ካርታ የሚያስረዳው ከኬንያ በስተቀር ሁሉም የኢትዮጵያ ጎረቤቶች የአረብ ሊግ አባል መሆናቸውን ነው። ግብፅ ኢትዮጵያን ከጎረቤቶቿ ለመነጠልም ሆነ ቀይ ባህርን አረባዊ ባህር ለማድረግ ባደረገችው የዘመናት ዘመቻ አንዱ መሳሪያዋ የምስራቅ አፍሪካ ሀገራትን የአረብ ሊግ አባል ማድረግ የሚለው አንዱ ነው። ወደ ምስራቅ አፍሪካ መምጣት ሲያቅታት ወደዚያ መጠጋት ሲሳናት እነሱን ወደ መካከለኛው ምስራቅ መውሰድ ማለት ነው። በአባይ ወንዝ ላይ ታሪካዊ ባለቤት ነኝ የምትለው ግብፅ ይህንን በህገ መንግስቷም ሆነ በትምህርት ፖሊሲዋ ውስጥ እንደ ስትራቴጂካዊ ጉዳይ የተያዘውን የናይልን ጉዳይ ለመፈጸም ለወትሮው የምትከተለው ዲፕሎማሲና የውክልና ጦርነትን ነበር። ከዲፕሎማሲያዊ መንገዶች መካከል የኢትዮጵያ ጎረቤት የሆኑትን የአረብ ሊግ አባላት ታዛቢም አባል እንዲሆኑ ማድረግ አንዱ ነበር። በዚህም በአባይ ወንዝና በሌሎችም ከኢትዮጵያ ጋር በተያያዘ በምታራምዳቸው አቋሞች ላይ የእርሷ ሀሳብ ደጋፊ ልታደርጋቸው ስትሞክር ቆይታለች። ሁለተኛው መንገድ የቅጥር ጦርነት ማድረግ ሲሆን፣ ለዚህ ደግሞ በተለያዩ ዘመናት የተለያዩ የኢትዮጵያ ጎረቤቶችን ተጠቅማለች። በዚህ አድባር የትምራ የነበረችው ሶማሊያ ኢትዮጵያን ስትወር ተኳሽም ተተኳሽም ይዛ ተሰማርታለች። ሻቢያ ላለፉት 60 ዓመታትና ከዚያ በላይ ኢትዮጵያን በወጋባቸው ዘመናት ሁሉ ፕሮፓጋንዳም ጠመንጃም አስታጥቀዋለች። በንጉሱም ደርግም ሆነ በኢህአዲግ ዘመን የተነሱ የተለያዩ ታጣቂዎችን ደግፋለች። በቅርብ ዓመታት ደግሞ የኤርትራ መንግስት የተለያዩ ተቀጣሪዎቹን አስመራና ሐሬና በማስቀመጥ አዲስ አበባን እንደ ባግዳድ ከማድረግ ጀምሮ ህዳሴ ግድብን ማንደድ የሚሉ የተነደፉ ፕሮጀክቶችን እንዳስፈጽም ተልኮ የሚችለው ሊያደርግ ጥሯል። ለዚህም እንደ ግንቦት ሰባት ያሉ ኃይሎችን እንደ ብርሃኑ ነጋ ያሉ ግለሰቦችን ገንዘብን በማቀበል ጭምር የተላላኪነት ተግባር ይፈጽሙ ዘንድ ስታሰማራ እንደነበር በራሳቸው በነ ብርሃኑ አንደበት የተረጋገጠ ጉዳይ መሆኑ አይዘነጋም። ይሁን እንጂ ይህ ሁሉ ተሞክሮ ይህ ሁሉ የግብፅ ሥራ የተሳካ አልነበረም። አንድ ለአገሩ ትልቅ ንቀትና ጥላች ያለው ኃይል በኢትዮጵያ ውስጥ መንግሥት በሆነበት በዚህ ዘመን ግን ያልደከመችበትን የዲፕሎማሲና የፖለቲካ አዝመራ ታጭድ ጀመር። They call it peacekeeping, but every move looks like pre-war positioning. Egypt has just planted troops not across the Nile,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

በእርግጥም ግብጾች ከአብይ አህመድ በላይ የሚወዱትና ሊወዱትም የሚገባ መሪም ያለ አይመስልም። ያለ አንዳች ልፋት አገሩን በክፉ እያስጠራና በጎረቤቶቿ ዓይን አስጊ እንድትሆን እያደረገ የተባበራቸው ካይሮ ድረስ እየሄደ ወላሂ እያለ የሚምልላቸው አገሩን እያተረማመሰ አንዳች ፕሮጀክት በአባይ ወንዝ ላይ እንዳይታሰብ የሚያደርግ ሰው የሚወዱት መሪ አግኝተው አያውቁም። ይህንን ሁሉ ያደረጉላቸውን አብይ አህመድንም ከስልጣን እንዳይነሱ ቢፈልጉና ቢጥሩ ልክ ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።